የዴዚ እናት እጅ አለበት። አሁን ነው ተልኮልኝ፣ አሁን ነው ሙሉ ለሙሉ የሰማሁት። ሶሪ እንዳለ አሁን ሰምቸዋለሁ። ነገ ደግሞ ላይፍ ገብቼ ለህዝብ አሰማለሁ። እሷ አንተ እንድትሸነፍ ያላረገችው ጥረት የለም። ማንም ማንም ይሁን ጊፍት የሰጠው ምሽ በራስ ብር ሳይሆን በእሷ ብር ነው። አዎ ይሄ ማወቅ አለባችሁ። እንዳለ ማለት ነው። ጃኒ አሸነፈች። አዎ አሸነፈች። በማንም ብር ይሁን በማንም ማርያምን ነው እምላቻለሁ፣ ሚካኤልን በማንም ብር ይሁን በማንም ማለት ነው። አይ ዶንት ኬር አያገባኝም። ብርዋ ነው የምትከስረው እንጂ የማንም ብር አይከሰርም። ግን ይሄ የዴዚ እናት እጅ አለበት። ልንገር፣ ቆይ፣ ልጨርሳ ልጨርስ ልጨርስ ልጨርስ። እኔ ዛሬ በዋትሳፕ ተልኮልኝ ሙሉ ዩቱብ ተለቀዋል፣ ቲክታክ ተለቀዋል። ነገ ደግሞ እመብርሃን ሚካኤልን አንድ እናቴ የምወዳት እናቴ ፊቷን አያሳየኝ። አንዳንድ የምትስቁ ነገ ስትሰሙ ደግሞ ታዝናላችሁ። ኪዳና ምህረትን ው ሚካኤልን የዴዚ እናት እጅ አለበት። እኔ ታውቃላችሁ፣ እኔ አሌክስም ጃኒ ጋ ምንም ጊፍት አልሰጠሁም። ሁለቱ ጋር ታብታብ አድርጌያለሁ። ሁለት ጋር ገብቼ ታብታብ አስደርጌያለሁ። አዎ ግን አዎ፣ ጃኒ ኮንጉራ ብያት አለው። ለምን እንዳልኳት በቃ በራሷ ያሸነፈት መስለኝ ምሽ፣ የሰው እጅ ያለበት የመሰለኝ ምሽ የዴዚ እናት እጅ ያለበት የመሰለኝ እሷ በብሯ ነው ያስሸነፈችው። አሌክስ እንዲሸንፍ ስለፈለገች እኔ አልተኛም እንቅልፍ የለኝም ይሄ እንዲያሸንፍ አልፈልግም ብላ ተነስታ ነበር። በብሯ እንጂ በሰው ብር አይደለም። ለውል ብር ሰጥታ ነው እንዲሸንፍ ያደረገችው። ማርያምን እግዚአብሔር ነው የምላችሁ። ሳቁ ነገ ሰሙታላችሁ። የዴዚ እናት ድምፅ ታውቁታላችሁ። እናንተ ትፈርዳላችሁ። ነገ ማሸነፏ ለእኔ ጃኒ ደስ ይለኛል። እንኳን አሸነፈች መብርሃንም እንኳን አሸነፈች ብያቸዋለሁ። ይሄ በዘር በሃይማኖት ምናምን አሌክስ ትግራዋዊ ስለሆነ ለአሌክስ መስጠት ነበረብኝ፣ እንደ ትግራዋይነት ግን። እኔ እንደ ትግራዋይነት ሳይሆን ጃኒም ለእኔ እህቴ ናት፣ አሌክስም ወንድሜ ነው። ገባችሁ? አዎ አሌክስም ወንድሜ ነው፣ ጃኒም እህቴ ናት። ጃኒ ጋር ታብታባ አስደርጋለሁ፣ አሌክስ ጋር ታብታባ አስደርጋለሁ። ግን ይሄ ሲስተም ማለት ነው። ኧረ እስማም ግን እኔ ሴቲዋ ታፈቅረዋለች መሰለኝ፣ አሌክስ እመብርሃለ ታፈቅረዋለች። እውነት ይሄ ልጅ ይሄ አሌክስ አይሸንፍም ነበረ በጭራሽ ሰሞኑን በዴዚ በእናቱ በእናቷ ምክንያት በምናምን ብዙ ብዙ ነገር ስለተደረገ ይሄን እድል ምን አገኘች ጃኒ አገኘች ይሄን እድል ማለት ነው በጎጠኝነት መጡ በቤር መጡ በጣም በሚደብር ሁኔታ መጡበት ግን አንበሳ ነው ያውም ሪፖርት እያስደረጉበት እግዚአብሔርን ሪፖርት ቁጭ ብሎ እየተደረገበት ነበረ የተጫወቱ ማለት ነው በነ ጃኒ በኩል ወደ ዘረኝነት ያስገቡ በእነሱ በኩል ግን በትክክለኛ መንገድ ደስ የሚል በቃ ፍቅር የሆነ ቤት የአሌክስ ቤት እውነት ይመቻችሁ። እኔ እንጃ እኔ በጣም ነው የገረመኝ። ምንድን ነው እንደዚህ በዘረኝነት ማይረባ ጌም ምንም እኳ አይደለም እኮ ኮ ማይረባጌም ነው። ግን በቃ ችግር የለውም እሱ ሶስት መቶ ሺህ ነው ያለው እሷ ሁለት ሚሊዮን የገባች ሴት ነች። ችግር የለውም ግን ዘረኝነቱ ግን ለምን አስፈለገ እዚህ ጋር? ፑ አሳፋሪዎች። አሌክስ ጀግና ይመች የዚህ ፔጅም አንቺ ወደ አምስት ስድስት ፔጅ ከፍታለሽ፣ ብታያት እና እናት አሁን ይሄን የምትለቀቁ እናት የዚህ ቤት ባለቤት እናትየው ናት። ማርያ፣ ምንም የሆነ ነገር አለሽ ከሱ ያለማየው መጥፎ እንደዚህ የሆነ ነገር አሳዩኝ። እናቴን ዲስርስፔክት ካደረግ እናቴን የእውነት ምንድን ነው ዲስርስፔክት ሳያከብራት ሲቀር መጥፎ የተናገራት ነገር ካለ አሳዩኝ። እኔ አላምንም። እሷም በጣም ነው የሚያከብራት ምናምን ምናምን ብላለች እና አሁን ከቻች ላኪልኝ እያነጋግሯት ነው። እንትን ፋሚሊ ምናምን ለክሊኒክ ንስካለሽ ይዝን አይነት ኖ ኖ ቆይ ቆይ ዶን ጊቫፕሽ ጊቫፕ አናደርግ፣ ተስፋ አንቆርጥም። እየሰራ ነው ነው። አሁን እኔ አሁን እዚህ ነኝ ያሉት ሜሪላንድ ነኝ እዚህ ጋር ነኝ። እና አሁን ልጅ ስልኳ ተዘግቶባታል እና በጣም ቅይር ነው ያለችው። እንዴት ይሰጋል ስልኬ በዚህ ሰዓት እያለች ነው። እና ገና ዌብ ወርክ ነው ያለው የሆነ ነገሮች። አሁን ከእሷ የምትለው ስልክ እንትን ስራ ስራ ልጀምር ነው እና ስራ ፍቃድ እንትን ጠየቀች። የጠየቀችው ስራው ላይ ለልደቷ ነው። ልደትን ሌላ ሀገር ስለማከብር

ማንም አይለቀቅም። ደግሞ አሁን ለካ ለካ ሃይማኖቷን ወደ እንትን እያልቀየሩት በእሱ ነው አሉ የጠመጥሟት እየተሰበሰቡ ጸሎት ያደርጋሉ አሉ አንድ ሰዓት ኤቭሪዴይ በየቀኑ የእሱ ዝቻ የአሌክስ ቤተሰብ እና ች ዴዚ በእሱ ነው አፍዝዘው አፍዝዘው የያዟት። እንዴ፣ አሁን እኮ ስትናገር እንደሚነገር እየዘይ በኢየሱስ ምናምናም ትላለች አለ እንዴ፣ ምንድን ነች? ምንም ችግር የለም ኢየሱስ ኢየሱስ ነው። ግን ይህንን እንትን በጥሽ ይልጣለሁ። እና ወርቅ ማድረግ አለብኝ ብላ እኔ እኮ ወርቅ ቅዥልኝ ምናምን ትለኛለሽ። የምን ወርቅ ነው ቴክስት እያደረገች ወርቅ የምንወርቅ ወርቅ ሁለት አለሽ እኮ የድሮ ምናምን ስል እኔ ክሯስ ነው የምፈልገው ምናምን፣ እንዴ ሽሽ ያልኩኝና ምንችከለም። አሁን ስሰማ ልከስ ሃይማኖት ያለ መቀየር አንቺ ኦርቶዶክስ ምንሰራልሽ እናምን እያሏት ነው አሉ እኔ ቻ ኔ ማቀው ኦርቶዶክስ ኦርቶዶክስ ናቸው፣ ጴንጤ ናቸው። እንዴት እንደዛ ሌሏቸው አሉ። ነው ሌላ ግሩፕ ነው እንደዛ ያላት። እና እሱንም ቢሆን እኮ ሃይማኖት አንደርስታንድ ሳታደርግ እንዴት ነው የሚያስቀይሯት? በደንብ በእንግሊዝኛ ሄዳ ራሷ ደሳ ታደርግ። ዝም ብሎ የማይቀውን ሰው እንዴት ነው ሃይማኖት ውስጥ የሚከቱት? ወንጀልም ሊሆን ይችላል ይሄ ራሱ እና በጣም በጣም ነው ያዟት እና ናስቲ ቆይ፣ ተስፋ ላይ ተስፋ አልቆርጥም። በእናትሽ ትንሽ ታገሽ እንጂ አዲስ ለውጥ ካለ ነግሻለሁ። ግን ደጎል ነይ ስራ ልጀምር ነው። አትሊስት ፊው ዴይስ ዊክስ አትሄድም። ሶ ቆይ፣ ቀስ በይ፣ እሺ። እኛ ሌላ ነገሮች ስለመጡ ከሆኑ አንቺን ኤክሳይትድ አድርጌ ላይሆን ከቻለ እንደገና እናዝናለን እና ወርወርክ ነው እውነት እየሰራ እና አሁን ነገም ወንድም በቤት ክብሻ ለአንድ ቤት ሄዳለሁ ብላቸው ይሄ እየተቀየረች ነው ትንሽ፣ ግን ዲፕሬሲንግ ላይ ነች። ዲፕሬሽን ላይ ነው ያለችው፣ ምክንያቱም አባቷ በጣም የናፈቀችው አሉ በጣም እና ያላረገችው ጥረት የለም። ማንም ማንም ይሁን ጊፍት የሰጠው ምሽ በራስ ብር ሳይሆን በእሷ ብር ነው። ይሄ ማወቅ አለባችሁ። እንዳለ ማለት ነው። ጃኒ አሸነፈች። አዎ አሸነፈች። በማንም ብር ይሁን በማንም ማርያምን ነምላቻለሁ፣ ሚካኤልን በማንም ብር ይሁን በማንም ማለት ነው። አይ ዶንት ኬር አያገባኝም። ብሯ ነው የምትከስረው እንጂ የማንም ብር አይከሰርም። ግን ይሄ የዴዚ እናት እጅ አለበት። ልንገርሻን። ንገር። ቆይ ልጨርሳ፣ ልጨርስ፣ ልጨርስ። እኔ ዛሬ በዋትሳፕ ተልኮልኝ ሙሉ፣ ዩቱብ ተለቀዋል፣ ቲክታክ ተለቀዋል። ነገ ደግሞ እመብርሃን ያው ሚካኤልን፣ አንድ እናቴ እወዳት እናቴ ፊቷን አያሳየኝ። አንዳንድ የምትስቁ ነገ ስትሰሙ ደግሞ ታዝናላችሁ። ኪዳነ ምሕረትም ያው ሚካኤልን፣ የዴዚ እናት እጅ አለበት። እኔ ታቃላችሁ እኔ አሌክስ